ብዙ የማንችስተር ዩናይትድ ደጋፊዎች የመመለሻ ቀኑን ስትጠይቁበት የነበረው ሊሳንድሮ ማርቲኔዝ በዚህ ወር መጨረሻ ወደ ሜዳ እንደሚመለስ ከጥቂት ደቂቃዎች በፊት የወጡት መረጃዎች ይናገራሉ። ሊሳንድሮ ማርቲኔዝ እጅግ ለረጅም ጊዜ ተጎድቶ ከሜዳ የራቀ ብዙ የማንችስተር ዩናይትድ ደጋፊዎች እጅግ በጣም የሚወዱትና በቡድኑ ውስጥ በመሪነት ከተመረጡት ስድስት ተጫዋቾች መካከል አንዱ እንዲሆን ሩበን አሞሪም የወሰነለት ተጫዋች ነው ሊች ብቻ ሜዳ ላይ ካለ የማንቸስተር ዩናይትድ ተጫዋቾች የመነቃቃት አቅም እጅግ በጣም ከፍ ይላል ብለው ያምናሉ በጣም ብዙ ሰዎች። አሁን ውድድሩ የበለጠ የጋለ እና የጋመ በሚመጣበት ሰዓት ላይ ሌሳንድሮ ማርቲኔዝ ወደ ሜዳ ሊመለስ መቃረቡ ለሩበን አሞሪም እና ለማንቸስተር ዩናይትድ እጅግ አሪፍ ነው ተብሏል። የአርሰናሉ ማርቲን ኦዲጋርድ ለስድስት ሳምንት ከሜዳ እንደሚርቅ ከጥቂት ደቂቃዎች በፊት የወጣው ሰበር መረጃ አረጋግጧል። የህዳር የኢንተርናሽናል ብሬክ ከተጠናቀቀ በኋላ አርሰናል ቶተናምን በሚገጥምበት ጨዋታ ነው ማርቲን ኦዲጋርድ ወደ ሜዳ እንደሚመለስ የሚጠበቀው የሚለውን መረጃ በዝርዝር ወደ እናንተ እናደርሳለን። የሪያል ማድሪድ ሰዎች በዚህ የኢንተርናሽናል ብሬክ ወቅት የእንግሊዝ የ19 ዓመት በታች ብሔራዊ ቡድንን ጨዋታ እንዲከታተሉ፣ ትኩረታቸውን ደግሞ ማክስ ዶማን ላይ እንዲያደርጉ በሪያል ማድሪድ ታዘው የብሔራዊ ቡድኑን ጨዋታ አይ ተገኝተው ከልጁ እንቅስቃሴ እጅግ እጅግ በጣም ከፍተኛ የሚባል የመደነቀን ስሜት ይዘው ወደ ማድሪድ ተመልሰዋል ተብሏል። ይህንን ተጫዋች የራሱ ለማድረግ ሪያል ማድሪድ እጅግ ከፍተኛ የሚባል ጥረት እያደረገ ይገኛል። አሁን ደግሞ መልማዮቹ በማክስ ዶማን እንቅስቃሴ መማረካቸውን ተቀጥሎ የሪያል ማድሪድ ፍላጎት በተጫዋቹ ላይ እጅግ ከፍ ያለ ይሆናልም ተብሏል። ሰላም ጤና ይስጥልን፣ እንደምን አላችሁ? የተከበራችሁና የተወደዳችሁ የሸገር ስፖርት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 እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ወደ መጀመሪያው መረጃችን ስንሄድ ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ በደጋፊዎች በቡድን ጓደኞቹ፣ እንደዚሁም ደግሞ በገለልተኛ እግር ኳስ ተንታኞችም ጭምር በከፍተኛ ደረጃ የሚወደደው አርጀንቲናዊው የዓለም ዋንጫ አሸናፊ ሊሳንድሮ ማርቲኔዝ በየካቲት ወር ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ባደረጉት ጨዋታ ነው ጉልበቱ አካባቢ ጉዳት ያጋጠመው። እናም ወዲያው በለንደን የሕክምና ምርመራ ተደ ያደረገለት የሕክምና ምርመራ ውጤቱን ተከትሎ ደግሞ የቀዶ ጥገና ሂደት ውስጥ ማለፍ እንዳለበት ተወሰነ። እናም ባለፈው የካቲት ከጉዳት ጋር ተያይዞ ከሜዳ የራቀው ቀዶ ጥገና ያደረገው እስካሁንም ድረስ ደግሞ ድኖ ወደ ሜዳ ያልተመለሰው ሊሳንድሮ ማርቲኔዝን ማንቸስተር ዩናይትድ በተሸነፈ ቁጥር ሜዳ ላይ አልሆነልህ ባለው አጋጣሚ ሁሉ የማንቸስተር ዩናይትድ ደጋፊዎች ስሙን ያነሳሉ፣ ይጠይቃሉ መቼ ወደ ሜዳ እንደ የሚመለስ የማወቅ ጉጉታቸው እጅግ ከፍተኛ ነው። ታዲያ ይሄ አርጀንቲናዊ የእውነት ለመናገር በማንችስተር ዩናይትድ ማሊያ ሲጫወት ካየነበት ጊዜ አንስቶ እጅግ በጣም አሪፍ የሚባል አቅም ያለው ተጫዋች ነው። የእውነት ለመናገር አገልግሎቱን የሚሰጥበት መንገድ ብቻ ሳይሆን በቡድኑ ውስጥ በከፍተኛ ወኔ አገልግሎታቸውን ከሚሰጡ ለቡድኑ ያለውን ፍላጎት፣ እያንዳንዷን ጨዋታ በድል አድራጊነት ለማጠናቀቅ የሚከፍለውን የሜዳ ላይ ዋጋ ያዩ ሰዎች ሁሉ ስለ ሊሳንድሮ ማርቲኔዝ በጎ ቃላትን ያወጣሉ፣ ስለ እሱ ይመሰክራሉ፣ በጣምም ይወዱታል። መጀመሪያ ላይ እሱ ማንቸስተር ዩናይትድን በሚቀላቀልበት ጊዜ ከቁመቱ ማጠር ጋር ተያይዞ በጣም ብዙ አስተያየቶች ይሰጡ ነበር። ነገር ግን ሊሳንድሮ ማርቲኔዝ በእንግሊዝ ፕሪምየር ሊግ የአየር ላይ ኳሶችን ለማግኘት በሚደረግ ጥረት ብዙ ብልጫ ሲወሰድበት ባለማየታቸው ከቁመቱ ማጠር ጋር አያይዘው ይሰጡ የነበረትን አስተያየት በጸጸት ሲያነሱትም የሰማንበት አጋጣሚ ተጠቃሚ አለ። ለማንኛውም ይህ የተናፈቀው አርጀንቲናው የማንቸስተር ዩናይትድ የተከላካይ ክፍል ተጫዋች ከቀዶ ጥገናው በኋላ ከፍተኛ የሚባል የማገገም ሂደት ውስጥ እንዲያልፍ ተደርጓል። ማንቸስተር ዩናይትድም ሊያቻኩለው አልፈለገም ነው የሚለው ከጥቂት ሰዓታት በፊት የወጣው አዲሱ መረጃ። ታዲያ ይሄ መረጃ የሚነግረን ነገር እሱ በጣም ከፍተኛ የሆነ ጉጉት አለ። በተለይ ማንቸስተር ዩናይትድ እንደዚህ ተቸግሮ ባየ ቁጥር ሮበን አሞሪም እና የቡድን ጓደኞቹ ላይ የተፈጠረውን ጫና ባስተዋለ ቁጥር ገብቶ ቶሎ ማገዝ ገብቶ የሆነ ነገር ለማድረግ መፈለግ አለው። በሆነ መንገድ ሊያግዝ ይችላል። ምክንያቱም እንደ ተከላካይ መጫወት ይችላል። እንደውም ከጉዳት አገግሞ ወደ ጨዋታ የሚመለስበት ጊዜ እየተቃረበ በሚመጣበት ወቅት ሊሳንድሮ ማርቲኔዝን አሰ ሚድፊልደርም አሞሪም ሊጠቀምበት እያሰበ ነው የሚሉ መረጃዎች ሲወጡ ነበር። ዞሮ ዞሮ የእሱን እስኬጁል መቼ ወደ ጨዋታ ይመለስ በየትኛው ጨዋታ ላይ ወደ ሜዳ ላስገባው የሚለውንና አጠቃላይ በምን ሚና ላጫውተው የሚለውን ሩብን አሞሪም ነው የሚወስነው። ትልቁ ጥያቄ ግን ፊዚካል ወርክ መስራት ጀምሯል። አሁን አካላዊ እንቅስቃሴ ለምሳሌ ትላንትናም ባለፈው ሳምንትም ከማንቸስተር ዩናይትድ ወደ ብሔራዊ ቡድን ካልሄዱ ተጫዋቾች ጋር የተሟላ ልምምዱን እያከናወነ ይገኛል። ሊሳንድሮ ማርቲኔዝ ይህንን የምርመራ አጠቃላይ ሂደት ጨርሶ መስራት ይችላል፣ ልምምዱን። አካላዊ ብቃቱን ደግሞ ለማስተካከል በግሉ ተጨማሪ ኤክሰርሳይዞችን ያደርጋል ከተባለ በኋላ የልምምድ ፕሮግራሙን የሚሸፍንበት መንገድ ለሩብን አሞሬምና ለረዳቶቹ እጅግ በጣም የሚያስደስት ሆኗል። ከምንም በላይ የወደዱት የ27 ዓመቱን አርጀንቲናዊ ሊሳንድሮ ማርቲኔዝን ወደ የመመለስ ጉጉት ወደ ሜዳ የመመለስ ፍላጎት ነው። አሁን ለምምድ እየሰራ ምንም ሳይሰማው ከቀረ የሕክምና ባለሙያዎች እየሰጡት ያሉትን ክሊራንስ ወይም ነጻነ መሆን ትችላለ፣ መጫወት ትችላለ፣ ማድረግ ትችላለ፣ ይህንን ብታደርግ ምንም አትሆንም የሚለውን ነጻነት በሚገባ እየተጠቀመበት ስለሆነ ይህ ወር ከመጠናቀቁ በፊት ሊሳንድሮ ማርቲኔዝ ወደ ሜዳ እንደሚመለስ ተረጋግጧል። ማንችስተር ዩናይትድ እና ሌሎቹ የፕሪሚየር ሊግ ክለቦች በዚህ ወቅት በጣም ተደራራ የሚባሉ ጨዋታዎችን የሚያደርጉበት ጊዜ ነው። ጨዋታዎች የሚደራረቡበት ያው ማንቸስተር ዩናይትድ ከካራቦካፕ ውጭ ነው፣ የአውሮፓ የክለቦች ውድድር ላይም የለበትም እንጂ እንደነዚህ ያሉ ውድድሮች ላይ ላሉ ክለቦች ደግሞ ጫናው የበለጠ የሚበረታ እንደሆነ ይጠበቃል። ስለዚህ ማንቸስተር ዩናይትድ በዚህ ወር ከመጪው ኢንተርናሽናል ብሬክ አስቀድሞ ከሚያደርጋቸው ጨዋታዎች መካከል አንደኛው ከብራይተን ንሆ ቫልቢየን ነው። ሌላኛው ከኖቲንግሃም ፎረስት ጋራ ጨዋታ ያደርጋል። ስለዚህ ሩበን አሞሪም በ እነዚህ ጨዋታዎች ላይ ሌሳንድሮ ማርቲኔዝን መጠቀም ሊጀምር እንደሚችል ነው መረጃው አያይዞ እየገለጸ የሚገኘው። ሁላችንም እንደምናስታውሰው እንግዲህ የ27 ዓመቱ ሌሳንድሮ ማርቲኔዝ በማንቸስተር ዩናይትድ በጣም ቁልፍ ሚና አላቸው ከሚባሉ ተጫዋቾች መካከል አንዱ ነው። ሁለተኛው ቮካል ናቸው። ወይም ይሄ መልበሻ ቤቱ ላይ የመምራት አቅም፣ ሌሎቹን ተጫዋቾች ለበጎ የማስተባበር አቅም አላቸው ከሚባሉ ተጫዋቾች መካከል አንዱ ስለሆነ ከስኳድ ውስጥ የሊደርሺፕ ግሩፕ ሲመረጥ እዛ ውስጥ እንዲካተት አሞሪም አድርጎታል። ይሄ በጣም በተደጋጋሚ የሚነሳ ነው እና የማንቸስተር ዩናይትድ የውስጥ የመረጃ ምንጮችን ጠቅሰው የእንግሊዝ ጋዜጦች እንደሚናገሩት ከሆነ መጀመሪያ ላይ ፍራስትሬትድ ሆኖ ነበር፣ ረዘመ በቃ ወደ ሜዳ የሚመለስበት ጊዜ እንደገና የማንቸስተር ዩናይትድን ማሊያ ለብሶ ወደ ሜዳ የሚመጣበት ወደ ሜዳ ገብቶ ከቡድን ጓደኞቹ ጋር ለተሻለ ውጤት የሚተጋበት ጊዜ ሲርቅበት በጣም ፍራስትሬት አድርጎ ነበረ። አሁን ግን ሊመለስ ሲቃረብ ደግሞ በጣም በጣም በጣም ከፍተኛ በሚባል የመነሳሳት አቅም ውስጥ ሆኖ ቀኑንና የአሞሪምን ውሳኔ እየጠበቀ ነው ብለው ነው እነሱ እያነሱ የሚገኙት። ስለዚህ አሁን አሞሪም በዚህ ወቅት ከሚፈልጋቸው ተጫዋቾች መካከል አንዱ የሊሳንድሮ ማርትኔዝን መመለስ ሊሆን ይችላል። ነገር ግን ቅድም እንዳልነው የማጣደፍ የማቻኮል ችግሩ እንዲባባስ ሊያደርገው ስለሚችል እዛ ውስጥ አንገባም የሚል አቋም አላቸው። የማንቸስተር ዩናይትድ ሰዎች ሁላችንም እንደምናውቀው እንግዲህ ሰር ጅም ራትክሊፍ ለሩበን አሞሪም ቢያንስ ሶስት ዓመት ይገባዋል የሚል አስተያየትን ዘ ታይምስ ላይ ሰጥተው ነበር። የእውነት ይህንን ሶስት ዓመት ይፈቅዱለታል ወይ? ሶስቱን ዓመት አብረው ያቆዩታል ወይ? የሚለው ሌላ ጥያቄ ሆኖ ቢያንስ ግን እንዲህ ያለ ሐሳብ እንዲህ አይነት ልብ አለኝ ብለው በአደባባይ ካሜራ ተደቅኖባቸው ሰውየው ተናግረዋል። ስለዚህ በካሪንግተን የልምምድ ስፍራ ላይ ከሊሳንድሮ ማርቲኔዝ የሚታየው ፍላጎት አሞሪን በእርግጥም በማንቸስተር ዩናይትድ የተባለውን ያህል ጊዜ የሚቆይ ከሆነ ተማምኖ ከቡድኑ ጋር ከሚያስዘልቃቸው አብሯቸው ይዟቸው መጓዝ ከሚፈልጋቸው ተጫዋቾች መካከል አንደኛው ሊሳንድሮ ማርቲኔዝ ነው ተብሏል። ምክንያቱም ሩበን አሞሪን በጣም ጥሩ ስሜት አለው የሚባለው ለእንደነዚህ ያሉ ተጫዋቾች ነው። በስም ተጠቅሰው የሚነገሩላቸው ተጫዋቾች አሉ። አንደኛው ሊቻ ነው ወይም ሊሳንድሮ ማርቲኔዝ ነው። ሊሳንድሮ ማርቲኔዝን በዚህ ወቅት ለአሞሪም መረጋጋትን የሚያመጣ ፐርፎርማንስ፣ መረጋጋትን የሚሰጥ ውጤት እንዲመጣ ማገዝ ይፈልጋል እና በቻባ አጠቃላይ በጣም እጅግ በጣም ቸኩሏል ነው። እዚህ ላይ አንድ ነገር አክለን እንለፍ ወይም ደግሞ በሌላ ፕሮግራም ልንመለስበት እንችላለን። ሰሞኑን በጣም ከፍተኛ የሚባል የሚዲያን ትኩረት የሳበው የሰር ጂም ራትክሊፍ ኢንተርቪው ነው። ሰር ጂም ራትክሊፍ በኢንተርቪዋቸው ላይ ዘ ታይምስ የቢዝነስ ፖድካስቱ ላይ የተናገሯቸው ነገሮች አሉ። አንደኛው የጋዜጠኞች ጫናን የማሳደር አቅም ሀሳባቸው ሀሳባቸውን የሚገልጹበት ነገር የሚያስቡትም ነገር የሚነሳው ሀሳብ አጠቃላይ አይስማማቸውም እሳቸው። ምክንያቱም ማንቸስተር ዩናይትድን የሚያክል ትልቅ ቡድን እያሰለጠነ አንድ ሰው በአንድ ጊዜ ነገሮቹን በሙሉ እንዲቀይርና እንዲለውጥ የሚጠበቅበት ከሆነ እሱ ትክክል አይደለም ብለው ይላሉ። እናም መብራት እንደ ማጥፋትና እንደ ማብራት ያህል ፕሬስ ስታደረገው በቃ ማንቸስተር ዩናይትድ ችግሩ ተፈታ እንዲባል አይነት ነገር መጠበቅ የለበትም። ይሄ አንደኛው ጉዳያቸው ነው። ስለዚህ በኒጀር ወይም በችኮላ ምን ወስነው ምንም አይነት ውሳኔ የለም። ረጅም ሂደትን ይፈልጋል። ለአሞሪም እንታገሳለን። ለአሞሪም እስከ ሶስት ዓመት ድረስ እሰጠዋለሁ ነው። ሁለተኛው የተነሳው ሀሳብ የማንቸስተር ዩናይትድ አካዳሚ መዳከምን በተመለከተ ነው። አካዳሚያችን እንደ ከዚህ በፊቱ ውጤታማ አይደለም፣ ያን ያህል አሪፍ የሚባል ጥልቅ ስራ እየሰራ እንደሆነ አይሰማኝም ብለው ተናግረዋል። እዚች አካዳሚ ላይ በተመለከተ የተናገሩትን ነገር መነሻ አድርገን ምናልባት በቀጣይ ፕሮግራማችን ላይ በዝርዝር የምናነሳው ነገር ሊኖር ይችላል። ይህንንም እንደዚሁ መጠበቅ ይቻላል። ከዛ ውጪ ከስቴዲየም ግንባታ ከማንቸስተር ዩናይትድ ትርፋማነት የማንቸስተር ዩናይትድ ትርፋማነት በሚቀጥሉት ዓመታት ምን ያህል ሊያድግ እንደሚችል ሰውየው ተናግረዋል ሰር ጂም ራትክሊፍ ይሄ በአንድ በኩል የሚነሳ ሀቅ ሆኖ ሰውየው ለሩበን አሞሪም ሶስት ዓመት ትሰጠዋለህ ወይ ተብሎ ሲጠየቁ፣ አዎ እኔ እንደዛ ነው የማምነው እንደዛ ነው የሚሰማኝ ብለው ተናገሩ። ከዛ በኋላ እንግዲህ ፈረንጅ ሀገር በጣም ብዙ ባለሙያዎች አሉ። በብዙ ጉዳዮች ላይ ባለሙያዎች አሉ። አንድን ነገር በምንናገርበት ጊዜ ፊታችን ላይ የሚነበብ ስሜትን ሁሉ የሚያነቡ አሉ። ጀስቸሮቻችንን ትርጉም የሚሰጧቸው የአይኖቻችንን እንቅስቃሴ መነሻ አድርገው የተናገርነው ነገር እውነት ነው ወይ፣ የተናገርነው ነገር የተሳሳተ ነው ወይ፣ የምር ያላመንበትን ነገር እየተናገርን መሆን አለመሆኑን በሙሉ የሚፈትሹ ሰዎች አሉና ሰር ጂም ራትክሊፍ ስለ ሩበን አሞሪም በማንቸስተር ዩናይትድ ቤት ሶስት ዓመት ይገባዋል የሚለውን ነገር በሚናገሩበት ጊዜና ጋዜጠኛው ይበልጥ ማረጋገጫ ፈልጎ አጥብቆ ሲጠይቅ ያንን ጥያቄ በሚመልሱበት ጊዜ ከፊታቸው የሚታየው ስሜት ከእጆቻቸው እንቅስቃሴ ባጣ ቃላይ ከጀስቸሮቻቸው የሚታየውን ነገር መነሻ በማድረግ ሩቤን አሞሪምን ሶስት ዓመት ለማቆየት የተናገሩት ነገር እውነት ነው ወይስ ውሸት ብለው ገመገሙት ባለሙያዎች ናቸው። ሙያቸው እንዲህ ያለውን እንቅስቃሴ ከግምት ውስጥ አስገብተው እንቅስቃሴውን ትርጉም ሰጥተውት ይሄ ሰውዬ የተናገረው ነገር በዚህን ያህል መጠን ውሸት ይመስላል፣ በዚህ ያህል መጠን እውነቱን ነው፣ እርግጠኝነት ይታይበታል እያሉ ትርጉም መስጠት ነው። ይሄ በትምህርት የተገኘ ስለሆነ ሙያቸውን ማክበር የግድ ሊሆን ይችላል እና የሰርጂ ምራት ክሊፍስ ስለ ሞሪም ሶስት ዓመት መቆየት የተናገሩ ጊዜ የታየባቸው ስሜት ውሸታቸውን ነው ብሏል። አላመነውም ወይም ለማመን የሚከብድ ነው ብለዋል ሲተረጎም ነው። ይሄ ሊያነጋግር ይችላል። ሌላ ቀን በሰፊው ልንነጋገርበት እንችላለን። ግን ሰርጂ ምርሃት ክሊፍ ያችን ቃል ሲያወጡ ያንን ሀሳብ አሞሪም ሶስት ዓመት ይገባዋል ብለው ሲሉ የታየባቸው ስሜት ንግግሯን ሲናገሩ ባለሙያዎቹ አስተዋልን ያሉት ነገር ኖ ኖ ኖ ኖ ከልብ አይመስልም ከአንጀት ሳይሆን ከአንገት ነገር ነው የሚመስለው። በማንቸስተር ዩናይትድ ቤት መልበሻ ቤት እንደዚሁም በማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ላይ መረጋጋትን ለመፍጠር ፋይዳ ትርጉም ሊኖረው ይችላል እንጂ አሰርሽን የለውም። ይሄ እርግጥ ያለ ነገር የለውም። ከልብ የሆነ ነገር አድርገን ለመውሰድ እንቸገራለን ማለታቸውን እናክል ብለን ነው። ባለሙያዎች ናቸው። የእናንተን ደግሞ እናንተ ታውቃላችሁ። ግን ያወቃችሁትን ወይም የተሰማችሁን በኮመንት ሴክሽኑ ላይ ብትነግሩን እጅግ በጣም ደስ ብሎን የምናስተናግድ እንደሆነ በዚሁ አጋጣሚ ማረጋገጥ እንወዳለን። ስለ ማክስ ዶማን እናውራ። ማክስ ዶማን በዚህ ወቅት በእንግሊዝ ፕሪምየር ሊግ ከሚጫወቱ በእድሜ ትንንሽ ስለሆኑ፣ ግን በእድሜ ትንንሽ መሆን ብቻ ሳይሆን የእውነት ለመናገር በጣም የሚገርም አቅም ያላቸው እንደውም በቅርቡ ጂልበርቶ ሲልቫ የቀድሞ የአርሰናል አምበልና ለአርሰናል በጣም አሪፍ አገልግሎትን ከሰጡ ተጫዋቾች መካከል አንዱ የሆነው ብራዚላዊው ስለዚህ ተጫዋች ሲመሰክር ነበር። በቃ ወድጄው ልሞት ነው አለ። ማንን ማክስዶማ ነን ይህንን ልጅ አልወደደ የአርሰናል የቀድሞ ተጫዋች ይህንን ልጅ ያልወደደ የእግር ኳስ ወዳጅ ይህን ልጅ ያልወደደ የአርሰናልን ባይሆኑ ሌሎች የቀድሞ የፕሪሚየር ሊጉ በጣም ትልልቅ የምንላቸው ተጫዋቾች ያሉ አይመስለኝም። ሁሉም ተስማምቶ በበጎ የሚያነሳው ምርጥ አቅም አለው ብሎ የሚመሰክርለት ነገን ለሱ አሳልፈው የሰጡ በጣም ብዙ ባለሙያዎች አሉ። አሁን የምንነጋገረው የጂልበርቶ ሲልቫን አስተያየት ከሆነ እሱን እናስቀድምና ማክስ ዶማን አለና አስተያየት ሲሰጥ ነው እሱ ዋው አለ በቃ። ይህንን ያለው የመጀመሪያው ቃል ስሙን ተናገረ ከዛ በኋላ ዋው አለ በቃ። በጣም የሚደንቅ በጣም የሚገርም በጎ ስሜትን የሚፈጥር አቅም ላይ እንደሆነ በእርግጠኝነት የሚያሳይ ነው እና በፕሪሲዝን አይቼዋለሁ ይላል ጂልበርቶ ሲልቫ ኢንክሪስ ላይ እና ምንድን ነው ስለ እሱ የወደድኩት ይላል፣ ስለ ማክስ ዶማን ፊርለስ ነው ይላል እ ይህንን በጣም በጣም በጣም የምጋራው ስሜት ነው። ምንም አይነት የፍርሃት ስሜት ማክስ ዶማን ላይ አላየሁም። ይሄ ልጅነት የሚያመጣው መፍራት ፈራተባ ማለት ነርቨስ መሆን ማክስ ዶማን ላይ አይቻለሁ የሚል ካለ በደንብ አላየውም እና በድጋሚ ኤው ነው የሚለው ነ እናም፣ ጅልበርቶ ሲልቫ እንደሚለው ፊርለስ ነው ምንም አይነት የፍርሃት ስሜት የለውም። ድሪብል ያረጋል፣ ፓሶቹ በጣም ቆንጆች ናቸው። ከዛ በተጨማሪ ግን ማድረግ የሚፈልጋቸውን ነገሮች የሚሞክረው ያለ ጥርጣሬ ነው፣ ያለ ስጋት ነው፣ ያለ ፍርሃት ነው። ያለ ፍርሃት መሞከር የሚፈልጋቸውን ነገሮች በሙሉ ይሞክራቸዋል። አይፈራም፣ አይሰጋም ሪስክ ምናምን ምናምን ብሎ ከግምት ውስጥ የሚያስገባው ነገር የለም። እነዚህን ነገሮች እጅግ እጅግ በጣም ወድጄለት አለው ስለ ማክስ ዶማን የሚለውን ነገር ይናገርና ይህንን አይነት ስፕሪት ያላቸው ታዳጊ ተጫዋቾች ናቸው። እኔ የምወደው እንዲህ ያለ ስፕሪት ያላቸው ተጫዋቾች ናቸው ለአርሰናል የሚያስፈልጉትና የሚገቡት ይላል የቀድሞ አለቃ ጂልቤርቶ ሲልቫ ነው። ይህንን ልጅ በተመለከተ እንደገና ላርቴታና አርሰናል ቤት ላሉ ሰዎች ደግሞ ምክር ይለግሳል። ይህንን ልጅ ጫና እንዳይበዛበት ማድረግ፣ ይህንን ልጅ እንዴት እየተከታተሉ ማሳደግ፣ እንዴት እየተከታተሉ ትልቅ ደረጃ ማድረስ እንዳለባቸው ክለቡም፣ ማናጀሩም፣ የሚመለከታቸውም ሰዎች ማወቅ አለባቸው። እነሱ ብቻ ሳይሆን የክለቡ ሲኒየር ተጫዋቾችም እንዲህ ያሉትን ታዳጊ ተጫዋቾች ሰፖርት ማድረግ አለባቸው ነው ዲስትራክትድ እንዳይሆኑ እንዳይሳሳት ከመስመር እንዳይወጡ ፍርጎ እንዳይለቁ በደንብ በደንብ መታገዝ አለባቸው ይላል እና ለእኔ አሪፍ ጊዜ የአርሰናል ተጫዋች የሆነ ያህል ይሰማኛል እያለ ስለ ተጫዋቹ ያለውን አድናቆት ስለ ተጫዋቹ አቅም ያለውን መገረም ይዘረዝራል። ጂልበርቶ ሲልቫ ይህንን ተጫዋች ታዲያ በተመለከተ የሪያል ማድሪድ ፍላጎት የጀመረው በጣም ቀደም ብሎ ነው። ሪያል ማድሪድ መቼና እንዴት ባለ መንገድ ፈለገው ሲባል የማድሪድ ፉትቦል ካፕ የሚባል ውድድር አለ። ይሄ ውድድር 2022 ላይ ሲደረግ ማክስ ዶማን ዕድሜው 12 ነበረ። እና በዛ የማድሪድ ፉትቦል ካፕ ውድድር ላይ ግን ተሳትፏል። ያኔ ሲሳተፍ የሚያደርጋቸው ነገሮች አይተው አይናቸውን አሳርፈውበታል የሪያል ማድሪድ ሰዎች ዋው ይሄ ልጅ ይሄ ጩጬ የሚል ነገር ተነጋግረዋል ነው የሚባለው። ስለዚህ ከዛን ጊዜ ጀምሮ ስለ ማክስ ዶማን ይከታተላሉ። የማክስ ዶማንን ነገር በተመለከተ ከሀሳባቸው አላወጡትም። ትኩረት በአሁኑ መጠን አልሰጡት ይሆናል እንጂ ያ ልጅ የሚባባሉበት ጊዜ ግን ነበረ ይላል። እንግዲህ ከዛ በኋላ ሪያል ማድሪድ ጉዳዩን የበለጠ የበለጠ እየተከታተለ እየተከታተለ መጣ። ታዲያ ሰሞኑን ሪያል ማድሪድ ሰዎቹን ላከ። ለምን ቢባል የእንግሊዝ የ19 ዓመት በታች ብሔራ ሰማያዊ ቡድን ጨዋታ ነበረው። በዚህ ጨዋታ ላይ ማክስ ዶማን እንደሚሰለፍ ያውቃሉ። ሂዱና ያንን ልጅ እዩት ማክስ ዶማንን በተመለከተ መረጃ ይዛችሁልኝ ኑ አሉ። በዛ ጨዋታ ላይ ታዲያ የእንግሊዝ የ19 ዓመት በታች ብሔራዊ ቡድን የቤልጅየም አቻውን አራት ለአንድ በሆነ ውጤት ሲያሸንፍ የዚህ ልጅ እንቅስቃሴ እጅግ እጅግ በጣም የሚደንቅ ነበረ። በጣም በጣም በጣም በመገረም እጃቸውን አፋቸው ላይ ጭነው ነው የሪያል ማድሪድ ሰዎች ወደ ማድሪድ የተመለሱት። ስለዚህ በ12 ዓመቱ መውደድ የጀመሩትን ልጅ አሁን የደረሰበትን ደረጃ ባለሙያዎቹ በመገረም ስለሚናገሩ የሪያል ማድሪድ ፍላጎት በማክስ ዶማን ላይ በጣም ከፍተኛ በሚባል ደረጃ ያድጋል ተብሎ ነው የሚጠበቀው። አርሰናልም የዚህ ልጅ አቅም ስለተረዳው ይመስለኛል በዋናው ቡድን ውስጥ እድል እየሰጠው የሚገኘ በፕሪሲዝን ሲያጫውተው ነበር። በፕሪሚየር ሊጉ እስካሁን ወደ ሶስት በሚደርሱ ጨዋታዎች ላይ እድል ተሰጥቶታል። አንደኛው ከሌድስ ዩናይትድ ጋር ያደረገው ጨዋታ ነው። እሱ ተጠልፎ ፍጹም ቅጣት ምት ተሰጥቶ አርሰናል ጎል እንዳገባ እናስታውሳለን። ከሊቨርፑል ጨዋታ ጋር ሰሚኒትስ ነበሩት። እንደዚሁም ደግሞ በአውሮፓ ቻምፒዮንስ ሊግ ቀያሪ ወንበር ላይ ተቀምጧል። ከፖርት ቬል ጋራ በተደረገው የካራባው ካፕ ውድድርም ላይ የመጫወትን እድል አግኝቷል። እነዚህ እድሎች በማክስ ዶማን የባከኑ አልነበሩም። በሚችለው መጠን ተጠቅሞባቸዋል። እነዛን ለመጠቀም በሚያደርገው ጥረት የሚያሳየውን እንቅስቃሴ ደግሞ ብዙዎቻችን ወደነዋል። አሁን የሪያል ማድሪድ ሰዎች እንዲህ ያለ ማሰብሰፍ ላይ ናቸው ከተባለ የአርሰናል ሰዎች ምን ማድረግ ይችላሉ? ምንድን ነው ህጉ የሚለው የሚለውን ነገር ስንመለከት የፊፋ ህግ አለ። የፊፋ ህግ ፕሮፌሽናል ኮንትራክት ማክስ ዶማንን ማስፈረም የሚቻለው 17 ዓመት ሲሞላው እንደሆነ ይደነግጋል። ስለዚህ ይሄ ልጅ 17 ዓመት የሚሞላው መቼ ነው ስንል፣ ዲሴምበር 31 2026። ያ ማለት አሁን የፈረንጆቹ 2025 ተጠናቅቆ 2026 የሚያበቃበት ጊዜ ማለት ነው። የ2026 የመጨረሻ ቀን ላይ ነው አርሰናል ለዚህ ልጅ ፕሮፌሽናል የሆነ ውል መስጠት የሚችለው እስከዛ ድረስ። አርሰናል በጥንቃቄ ካልያዘው በስተቀር መመንተፍ የሚባል ነገር ሊያጋጥም ይችላል ነው ምክንያቱም ያንግ የሚባሉ ተጫዋቾችን ፕሮቴክት ለማድረግ ፊፋ ያወጣው ህግ፣ አሁን አርሰናል የዚህ ልጅ ጉዳይ በውል ማሰር አይችልም። በቃ ሪያል ማድሪድ ደግሞ እንደነዚህ ያሉ ወጣት ተጫዋቾችን አነፍንፎ የራስ ማድረግ ፋሽን ላይ ነው ያለው። ለምሳሌ ጁድ ቤሊንግሃምን ብንወስድ፣ ኤድዋርዶ ካማቪንጋን አይነት ተጫዋቾችን ብንወስድ፣ በቃ የመሀል ክፍሉ ላይ እንደነ ማክስ ዶማን አይነት ተጫዋቾችን ቢያገኝ እጅግ በጣም እጅግ በጣም ደስተኛ ነው የሚሆነው። ታዲያ በአርሰናል በኩል የተነደፈው ስልት ምንድን ነው? ለማክስ ዶማን የበለጠ የዋናው ቡድን ላይ ጊዜ መስጠት፣ እድል መስጠት የሚል ሀሳብ አላቸው። ይህንን እያደረጉ ግን አት ዘ ሴም ታይም በሚቀጥለው የውድድር አመት ደግሞ የበለጠ እድል የሚያገኝበትን አጋጣሚ መፍጠር ሐሳብ አላቸው። ስለዚህ እንዲህ ያሉትን ታለንቶች የበለጠ ነርስር በማድረግ ወይም በመከታተል በመንከባከብ የተሻለ ደረጃ ላይ ማድረስ ይጠበቅባቸዋል ነው። ይህንን ለማድረግ ባርሰናል በኩል ከፍተኛ የሆነ ፍላጎት አለ። የመጀመሪያው ቡድን ዋና ስኳድ ይሆናል። በሚቀጥለው የውድድር ዓመት ግን ቋሚ ቁጥር ይኖረዋል ነው ፐርማነንት በቃ የማይነካ አሁን ይሄ ቁጥር ዘላቂ አይደለም ወደ ዋናው ቡድን በቋሚነት በዘላቂነት ሲገባ የሚቀየር ነው የሚሆነው ስለዚህ ዋና ቁጥር በሚቀጥለው የውድድር ዓመት ለሱ ለመስጠትና ልቡ በአርሰናል ቤት እንዲረጋጋ ለማድረግ አርሰናሎች ከፍተኛ ስራ እየሰሩ ነው ያሉት ሪያል ማድሪድ ግን በአርሰናል ቤት በጣም እየተወደዱ የሚመጡ ትልልቅ ደረጃ የመድረስ አቅማቸው እየጎላ ነው የሚባሉ ተጫዋቾችን ቀብ ማድረግ ከፍተኛ የሆነ ፍላጎት አለው ይህንን ፍላጎቱን አሁን ማክስ ዶማን ላይ ለመፈጸም አሰፍስፎ እየሰራ ይገኛል። የሚለውን መረጃ ለማንሳት ነው። ወደ ሰበር መረጃው ስንሄድ ይሄ ዜና ላርሰናል ደስ የሚል ዜና አይደለም። ምክንያቱም በጣም ብዙዎቻችሁ ስትጠይቁ የነበረው የኦዲጋርድን ጉዳት በተመለከተ ነው። መጀመሪያ ላይ ኦዲጋርድ ያጋጠመው ጉዳት ከጨዋታው በሰላሳ በ30 ደቂቃ ውስጥ እንዲወጣ ያስገደደው ነበረ። የከፋ አይደለም ምቱ በሁለቱ ተጫዋቾች መካከል ሲፈጠር ከፍተኛ ለመቋቋም የሚከብድ የህመም ስሜትን ይፈጥራል እንጂ ለክፋት የሚዳርገው አይሆንም ብለው ነበረ። ነገር ግን በተደጋጋሚ ስካን ይደረግለታል፣ ምርመራዎች ይደረጉለታል። እነዚህ ምርመራዎች ሲደረጉ ሚዲያል ኮላተራል ሊጋሜንት ወይም ኤምሲኤል የሚሆን ከሆነ ከፋ ያለ የሚባል ነው። ያን ጊዜ ተጫዋቹ ከሜዳ የሚርቅበት መጠን የሚወሰነው የኤምሲኤል ጉዳቱ ምን ያህል የከፋ ነው የሚለው ነገር ታይቶ ነው። ስለዚህ ከዌስትሃም ዩናይትድ ጋር በተደረገው ጨዋታ የህመም ስሜት ውስጥ እየገባው አሁን ቢቢሲ በሰበር መረጃ የነገረ ነገር የከፋ የሆነ የተባባሰ እየሆነ ተጫዋቹ በፍጥነትና በቶሎ ወደ ሜዳ እንዲመለስ የማያደርገው መሆኑ ተረጋግጧል። ስለዚህም የኖቬምበር ኢንተርናሽናል ብሬክ እስኪያበቃ ድረስ፣ አሁን የኦክቶበሩ እያለቀ ነው አይደለም። ስለዚህ ሳምንቱ መጨረሻ ላይ የፕሪሚየር ሊግ ጨዋታዎች ይመለሳሉ። ከዛ በቻምፒዮንስ ሊግ በፕሪሚየር ሊግ ጨዋታ ጨዋታዎችን ካደረጉ በኋላ ደግሞ እና አርሰናል እንደገና የኖቬምበር ኢንተርናሽናል ብሬክ ይመጣል። ከዛ እንደገና ነው እንግዲህ እሱ ወደ ሜዳ ይመለሳል ተብሎ የሚጠበቀው በአጠቃላይ እስከ ኖቬምበር ኢንተርናሽናል ብሬክ መጠናቀቅ ድረስ ማርቲን ኦዲጋርድን ሀገሩም ልትጠቀምበት አትችልም፣ አርሰናልም ሊጠቀምበት አይችልም ተብሎ ተነግሯል። ይሄ ማለት በአጠቃላይ ወደ ስድስት ሳምንት አካባቢ ሊሆን ይችላል። በእነዚህ ስድስት ሳምንታት ለብሔራዊ ቡድንና ለክለቡ ዘጠኝ ጨዋታዎች ይኖራሉ። እነዚህ ዘጠኝ ጨዋታዎች ያልፉ ጉዳያችን ከአርሰናል ጋር የተያዘ ከሆነ አርሰናል በዚህ ጊዜ በጣም ወሳኝ የሚባሉ ጨዋታዎችን ያደርጋል። ከፉልሃም፣ ከክሪስታል ፓላስ፣ ከበርንሌና ከሰንደርላንድ ጋር የሚደረጉ አራት የፕሪሚየር ሊግ ጨዋታዎችን ማርቲን ኦዲጋርድ ወደ ሜዳ ገብቶ እንደማያደርግ ተረጋግጧል። አትሌቲኮ ማድሪድና ስላቪያ ፕራን በሚገጥምበት የቻምፒዮንስ ሊግ ጨዋታም ላይ ማርቲን ኦዲጋርድ ወደ ሜዳ አይመለስም። በዘንድሮ የውድድር ዓመት እንግዲህ ማርቲን ኦዲጋርድ አንድ የተለየ ነገር ያጋጠመው ተጫዋች ነው። በሶስት ጨዋታዎች ላይ የመጀመሪያ ተሰላፊ ሆነ። በሶስቱም ጨዋታዎች ላይ ግን በመጀመሪያው 45 ሜዳውን ለቆ ለመውጣት የሚያስገድድ ጉዳት አጋጥሞታል። በእንግሊዝ ፕሪምየር ሊግ ታሪክ እንዲህ ያለ ነገር ማንም ላይ ከዚህ በፊት ተከስቶ አያውቅም ነበር እና የተለየ ተብሎ የሚነሳ ነው። ስለዚህ እነዚህ ጨዋታዎች ያልፉታል። ከኖቬምበር ኢንተርናሽናል ብሬክ በኋላ ይመለሳል ከተባለ ደግሞ የሚመለሰው ለሰሜን ለንደን ደርቢ ጨዋታ ይሆናል ማለት ነው። ልክ የኖቬምበሩ ኢንተርናሽናል ብሬክ ሲያበቃ አርሰናል ከቶተንሃም የሚያደርጉት ጨዋታ የሚከናወንበት ጊዜ ነው። አምበሉ ያኔ ይደርሳል። ለአሁን ግን በሱ ቦታ አስር ቁጥር ቦታ ላይ አርቴታ ማንን ሊጠቀም ይችላል? ኢብሪቼዜ ሊጠቀም ይችላል፣ ኤታን ነዋኔሬን ሊጠቀም ይችላል። አርሰናል በዘንድሮ የውድድር ዓመት ከተጫዋቾች ጉዳት አንጻር ተደጋጋሚ ጉዳቶች አጋጥመዋል። ያውም ዋና ዋና የሚባሉ ተጫዋቾች ላይ ነው ጉዳቱ ያጋጠመው። ነገር ግን የነዚህ ተጫዋቾች መጎዳት አርሰናልን አላሳሳውም። ምክንያቱም የአርሰናል የተጫዋቾች ስብስብ በጥልቀትም የሚያምር ነው፣ በጥንካሬና በጥራትም እጅግ በጣም ወ ደር የሌለው ነው። ምናልባት በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት የተሻለ የተጫዋቾች ስብስብ በጥንካሬና በስፋት በመያዝ አርቴታና አርሰናል ጠንካሮች ናቸው። የመጀመሪያው ደረጃ ላይ የምናስቀምጣቸው ናቸው። ይሄ በመጀመሪያ ደረጃ ላይ የሚያስቀምጣቸው የስኳድ ስፋትና ጥራት በደረጃ ሰንጠረዥም መሪ አድርጓቸዋል። አጨራረሳቸውን ማሳመር ነው ከነሱ የሚጠበቀው። ስለዚህ እሱ በሌለበት ኢብሪቼ ኢብሪቼ ይዜ የመጫወት ዕድል በተሰጠው ጊዜ ሁሉ ለአርሰናል ያደረጋቸው ነገሮች በጣም እጅግ በጣም የሚወደዱ ናቸው። ስጋት ብዙ የሚፈጠር ባይሆንም ይሄ እውነት ግን ከደቂቃዎች በፊት ሰበር መረጃ ተብሎ ተነግሯልና እንድትሰሙት ያህል ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ሸገር ስፖርት ዊዝ አበበ ግደይ የሚለውን ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኖት፣ ሊንኮን ለሌሎች ማጋራታቸውንም አትርሱ እንላለን። በያላችሁበት ሰላም ለእናንተ ይሁን ኢትዮጵያ